ማለት የለብሽም ነው ገብቶሻላ እኔም ደግሞ ስራዬን እየተወጣው ነው ሶሻል ሚዲያ ላይ መጣሁት እነሱ መጥፎ ኢንፍሉዌንስ እንደሚያደርሱት ሁሉ እኔም ያንን ነገር ቀርፋለሁ ብዬ ነው በራሴ ገብቶሻላ መመለስ ላለበት ሁሉ ይመለሳል ኦኬ እኔ በዚህ መንገድ አይደለም የሚያሳኩት ለዛ ነው በዚህኛው መንገድ አይደለም ገብተዋል መልስ ስለሚያስፈልጋቸው ምናምን ብዬ ሳይሆን ምንድን ነው የሚባል እንደዚህ ለሚሉ እንደዚህ ክብር ለሌላቸው ሴቶች ለምን ብለህ ክብርህን አንተም ከነሱ ጋር ለምን ብዬ ነው አስቤ ነው እንጂ በሌላ መንገድ አይደለም። እኔ ደግፊያቸው አይደለም ገብተዋል። እዚህ ጋ አሁን መኪና ከሌለው ይሙት ምናምን ቢሉ ወንድሜ ነው ሌላ የትም ቦታ አደለም። ሪፍሌክሽን የሚባል ነገር አለ። አንቺ ጥሩ ከሆንሽ ጥሩ ነገር ነው ያጋጥምሽ። ስትሳደቢ ደግሞ መሰደብ እንዳለ ማወቅ አለብሽ። እርግጥ ከእነሱ ጋር መሰዳደቤ የኔን ክብር ሊያወርድ ይችላል። ተረዳሽኛ። ግን እነሱ ሲሳደቡ መሰደብ እንዳለ እንዲያውቁት። ገብቶሻላ። አሁን አንድ ሴት ወጥታ አንድ ወንድ ድሃ ነው፣ አስቀያሚ ነ ብላ መናገር እንደምትችለው ሁሉ እሷም አህያ እንደምትመስል ሊነግራት የሚገባ አካል ያስፈልጋል። ካልሆነ ሴቶች አትማሩበትም። ሰው ላይ ያደረጋችሁት ነገር ካልደረሰባችሁ አትማሩትም። አንቻውም በታምር ፍቅር የፍቅር ትርጉም ላይገባሽ ይችላል። ብዙ ወንድ ጎድተሽ ልክ አንድ ወንድ ሲጎዳሽ ነው የምትረጅው። ሴቶች በተፈጥሮ እንደዛ ናቸው። አሁን ኖርማል ይመስላቸዋል ሰውን መሳደብ፣ ሰውን ማቃለል፣ ሰውን እንትማረግ። ልክ እነሱ ሲቀሉ አሃ ለካ ሰውን ሳቀል እኔም መቅለል አለ። አሁን ዛሬ ፖስት ትኳት ልጅ አለች። ፖስቶቿ እንዳለ ወንዶችን ስትሳደብ ነበር። ዞራ ዞራ እኔ ጋ መጣች። እኔንም ሰደበችኝ ይህ ልጅ ጊ ነው ምናምን ብላ እሱ አሁን ስድብ እንደሚመጣባት አታውቅም። አሁን ስትሰደብ ጎረቤት ያየዋል፣ ቤተሰብ ያየዋል፣ የአካባቢዋ ሰው ያየዋል፣ ተማሪዎች ያዩታል አብሯት የሚማሩ ወይ ሰራተኛ ከሆነችም አብሯት ሴተኛ ዳሪም ከሆነች ከጎኑ ያሉ ሴተኛ ዳሪዎች ያሉ እና እከሌኮ ሰደበች ትባላለች እና ሞራሏ ይነካል። አ ለካ እስከዛሬ ስሳደብ ነበረ እና አሁን ሰው ሰደበ ለካ ስሳደብ መሰደብ አለ ብላ ታስባለች። ከዛም ከነገር በኋላ የምትፖስተውን ትጠነቀቃለች ማለት ነው። እንጂ ዝም ብለናት አንድ ሁለት ሶስት እየተባለ ዘጠኝ ፖስት ላይ ደረሰች እየፖሰተች። ልክ አንድ ስድብ ሰው ደግሞ መቶ ሲሰድባት ታቆማለች ማለት ነው። መሳደብ በሰፈርሽ ቁና መሰፈር እንዳለ እንዲያውቁት ነው። ተረዳሽኛ ካልሆነ አታቆምም። አስር አስራ አምስት እያለ ሰላሳ ፖስት ላይ ደርሳል። እንደዛ ሚሉት ግን የእውነት ያንን ነገር ይኖሩታል። ግን መጠይቅ ምፈልገው ለምሳሌ እነሱ የእውነት እንደዚህ አይነት ወንድ ካልሆነ ዝም ብለው ይኖራሉ። ቆማ አላቅም አላቅም። አሁን ይችኛዋ ልጅ ቆይ፣ ዛሬ ፖስተት ኳትን ልጅ ባሳይሽ። አሁን ልጅቷ ይችን ነው የምትመስለዩ፣ በቅዱስ ሚካኤል ያትስቲ። አሁን ይሄ ፊት ሰው መምረጥ አለበት ይህች ናት አሁን ሀገር የረበሸችው። ምን ስትል ነበረ? እንትኖቹ ላይ ያለቀምትፖስታቸው ላሳ እዚህ ጋር እግሩ ቀጫጫ የሆነ ሰው ስትሳደብ ነው በፖስት ማለት ነው። እዚህ ጋር መኪና የሌለውን ስትሳደብ ነበር። እዚህ ጋር ደረቱ ላይ ጸጉር ያለው ወንድ እያለች ስትሳደብ ነበር። ያለው ነው የሌለውን ነው የምትሳደበው። ያለው ጦጣ ነው የምትመስሉኝ አለች። እኔ አሁን የሚገርመኝ ይቺ ልጅ ይሄ ሁሉ ሰው በምን እድሜው አየች? ይሄ ሁሉ ሰው ጋብራ ስተኛ ነበር ማለት እኮ ነው። ሰው እኮ ኤክስፒሪየንሱ ነው የሚወራው። ከዛም ጋር ስትጋደም ከዚህም ጋር ስትጋደም፣ ለራሷ ራሱ ክብር የላትም ማለት ነው። ከዛም ደግሞ ፊቷ የሚመርጥ አይነት ፊት ቢሆን እሺ፣ ማሰሮ እናንተ ሀገር ማሰሮ አለ፣ ማሰሮ ነው የምትመስለው ቀላች እንጂ። እና አሁን ይቺ ልጅ ሀገር እያዘልኝ ብላ ወደ ሰላሳ ፖስት ሰው ተሳድባ ተሳድባ ዝም ብትባል፣ በቃ ልክ ነኝ ብላ ነው የምታስበው። ወንዱን ዝም አሰኙት ብላ ነው የምታስበው። ልክ ግን አሁን አንድ ፖስት ሲፖስት ትባል ልክ ስትሰደብ ከእሷ ቪው በላይ እጥፍ ያለው ቪው ፌመስ የሆነ ሰው ሲናገራት ምን ታደርጋለች? ይህም ቪዲዮ እሷ ጋር ብቻ አይደለም የሚቀመጠው። አባቷ ያየዋል፣ እናቷ ታየዋለች፣ ዘመዶች ያዩታል። ምን ስትሆኝ ከሰው ጋር መሰዳደብ ጀመርሽ? በተዘዋዋሪ እኮ ይቺ ልጅ ቤቷ መጨረሻ ላይ ስትፖስት፣ ኮርኒሷ ምናምን ቀዳዳ ነው። አባቷ ኮርኒሷን ማስተካከል ሳይችል እሷ ወጥታ ሌላ ዲስሪስፔክት ሲያረግ ዝም ብለሽ አትስሜ። ኔ እናት ኔ መኪና የሌለው ወንድም ናምን አባቴ መኪና የታባሽ አለው እና ነው አንቺ ፈሳም ማለት ነው የራሱ ጉዳይ ነገር እንደ ቀጠነ ይቀላ። እነሱ ሲሳደቡ ኖርማል ነው። ልክ እነሱ ደግሞ እነሱ እኔ አንድ እቺ ልጅ ብቻ ነው የተናገርኩት። ሁሉም የተናኩ ይመስላችኋል። ገብቶሻል? ሴቱ እንደዚህ ነው ያስቸግረው። እኔ ምን አገባኝ? የተሳደብኩኝ ከሆነ የተሳደብኩኝ ምን ያገባኛል? የተሳደበችው ራሱ አሁን አንድ ሰው መጥቶ መኪና የሌለው ወንድ አንወድም የምትሉ ሴቶች ለምን ስርዓት አትይዙም? ለምን የራሳችሁን ስራ አትሰሩም ቢል አንቺ እስካላልሽ ድረስ አይመለከትሽም። በቃ እሱን ነው የምልሽ። መሳደብ እንዳለ ሁሉ መሳደብ አለ የሚለውን ለማሳወቅ ነው እንጂ ማንም ሰው እዚህ ሶሻል ሚዲያ ላይ መጥቶ መጨቃጨቅ ምናንፈልገው አይደለም። ተረዳሽን? እኔ በዚህ መንገድ ስላልሆነ ያየሁት፣ አሁን አልወድህም ስላልሽኝ አዝኛለሁ። አለመውደድ እኮ አይደለም ያልኩት፣ አልወድህምና አይሆንም። ሌላ የተለያዩ አጻቂ ተወደኛለች ብዬ ነበረ ማሰቡ የምር በቃ እኔ ማህሌት ትወደኛለች። ኖ አሁንም እኮ ወደ አለመችን ያልወድህም አልኩ ግን ያው ያለንበት ቦታ የተለያየ ነገር ስለሆነ ለሳብዬ ነው። እሺ ወይ እሺ፣ እሺ ማለትሽ፣ አዝኛ። እሺ በቃ ተጫውቼ ከሌላ ሰው ጋር ያመሰግናለሁ። መልካም፣ እሺ መልካም። እና የዛሬዋ ልጅ ብታያት እኮ አህያ ነው የምትመስለው። እግዚአብሔርን አሁን በቅዱስ ሚካኤል እግዚአብሔርን ይሄ ፊት መሳደብ ነበረበት። ዋ ፊቷን ውት እስኪ እግዚአብሔርን ከመጠናገሩ እንትን ማለቱ መርዘም ግንባሯ ላይ ራሱ ሌላ ግንባር ይሰራል። ደግሞ ሁሌ እኔ ቆንጆቹ እንደዛ ቢሉ እሺ፣ ሁሌ አስቀያሚዎቹ ይችላል። እስኪ መጥረቢያ የሆነ ፊት፣ መጥረቢያ የሆነ ፊት፣ ገጀራ እኮ ነው የምትመስለው። አይ እንዴት ነሽ? ወይ ኔትወርክ አይሰራም፣ ወይ ደህና ነሽ፣ ወይ አንዴ በጣም ይቆራረጣል። ባለፈው ገብተህ ወጣ እንደዚህ ማለት

ትንሽ ደግሞ ትንሽ ይች ልጅ ደግሞ ቤት ገባሽ። ሶሪያዎቹ ብቻ ናቸው ለምነው በርገር የሚበሉት። አንቺ ሁለተኛው ንሽ ለምነው በርገር የሚበለ ወይ ሶሪያዊ ነሽ? በርገር እንዲህ ብለሽ ከጅም አይደል እንደወጣሁት ዝም በል በእናትህ፣ ከጂና ወይስ ከቤርጎ ምን? አይ ሰምተሻል? ከሴት ማህፀን ነው ግን የወጣሁት። ማርያምን በጣም እያጠራጠረኝ እኮ ነው አሁን። አንቺ እኮ ሴት አይደለሽም እኮ ሰውየ ሀያ ሁለት ማሳጅ ያረግሽ፣ ሰውዬ ስንት ከፈለሽ?